አሰላም አሌይኩም ረህመቱላ በረካቱ። ውዴ የተከበራችሁ ለእኛውኛ ቻናል ተከታታዮች ውድት ወንድሞቼ፣ እንዴ ናችሁ? ያጀማአን፣ አልሐምዱሊላ። እናንተ እንዴ ናችሁ? ረመዛን እንደት አድርጎ ይዟችኋል? ውድ መዳብ ቅመሞች ማት ነው። አላህ ያግዛችሁ ሻላ። እስኪ ላይክ፣ ሼርም ሰብስክራይብም እያደረጋችሁ ሼርም እያደረጋችሁ ማት ነው ኢሻላ። ቶቼ አበረታቱን ሲቀጥል ኸይር ስራ ላይ ደግሞ የምትሳተፉም ካላችሁ እዚህ ቦታ አድርሱልን፣ ደርሱልን፣ እዚህ ቦታ አውሰዱልን የምትሉ ካላችሁ ትእዛዝ ካላችሁ እንድታዘዛልን እላችኋለሁ። እህቶቼ ዛሬ ያው አሁንም እህቴናት አድርሽልኝ ብላኝ አሁን ባለፈው ሆነ ቦታ ዋስችላታል። አሁን ደግሞ ሁለተኛ ቤት ሂጄ ነው ኢንሻአላህ ያው ሁላችሁም ለዚች እናታችን ዱዐ አድርጉላት። እንረዳት፣ እንረዳታለን፣ እንሰጣታለን የምትሉም ካላችሁ እጃችሁን ዘርጉላት ማለት ነው። ወዶች አንቺም ደግሞ ዱዐ አድርጊላቸው ሲያለ እና ይሄ ያው እህቴ ናት አድርሺልኝ ያለችኝ ማለት ነው። ኢንሻላህ ዱዐ አድርጊላት፣ ዱዐ አድርጊላቸው ለሁላቸውም። ብዙ ኸይር ሥራ ላይ የሚሳተፉ እህቶቼም አሉ ብዙ እህቶች አሉ። ወላ ሀይር ስራ ላይ የሚሽቀዳደሙ ማለት ነው። የውህቴ አድርሼልሻለሁኝ አላህ ኸይር ጀዛሽን ይክፈልሽ። ይሻላ ባወጣሽው አላህ ይተካልሽ። የሰራሽውን ሁሉ አላህ በረካ ያድርግልሽ ማለት ነው የእኔ እህት እና ሁላችሁም ደግሞላ እንሳተፋለን እንድሳተፋለን የበኩላችን እንወጣለን እምትሉም ካላችሁ ደግሞ በየአካባቢዎቻችሁ እንደዚሁ የሚሰጡ ሰዎች አሉ፣ የሚሰጡ እናቶች አሉ፣ የሚረዱ አሉ። እዛ ቦታ ላይ ውሰጂልኝ የምትሉም ካላችሁ መርሐባ እናደርስላችኋለን ማለት ነው ውዶቼ። እና ያው እህቴ ያው በትዕዛዝሽ እያደረስኩልሽ ነው ማለት ነው እህቴ። ባወጣሽው አላ ይተካልሽ ባለፈውም ያው መንገድ ዳር ላይ የተቀማመጠች እህታችን ነበረች። የላይላ ሄደላ እህታችን ናት። ያው መንገድ ላይ ስላገኘኋት ነበር ነበረ የሰጠሁልሽ ማለት ነው። አሁን ደግሞ ሁለተኛ የውዙ ቤት መጥቻለሁ ማለት ነው እህቴ። አድርሽልኝ፣ ለእሷን ብለሽኛል። ያው ትዕዛዝሽን አድርሽ ያለው ድዋ ታደርግልሻለች። ለሌሎችም እህቶች ድዋ አድርጊላቸው ማለት ነው። ድምጿ ተዘግቷል ያው ጾመኛም ስለሆነች ወላይ ኧረ እንደው ልጆቿም እንድትመጣ ወላሂ ሄደው አድርጊላት